ሰላም ጤና ይስጥልኝ፣ የክንፋን መረጃ ቤተሰቦቻችን። በዛሬው የዜና ዝግጅታችን ሱፐር ደብልቲ ጄኔራል ትሬዲንግን አስመልክቶ እየተሰራጨ ባለው ድርጅቱ በሰራተኞች ላይ ስለሚፈጽመው በደል፣ እንዲሁም ድርጅቱ በጋዜጠኞች ምን ያህል ሽፋን እንደተሰጠውና ስሜን አጥፍቷል ያለውን ሚዲያ መክሰሱን የተመለከቱ ጉዳዮችን የያዘ ሀተታ ይዘንላችሁ ቀርበናል። በዚህ ጥንቅራችን ላይ ሌሎች ተያያዥ ጉዳዮችም ተዳሰዋል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። ከሰሞኑ መሰረት ሚዲያ ወጣቸውን ዘገባዎች ተከትሎ ሱፐር ደብል ቲ ጄኔራል ትሬዲንግ ባሳለፍነው ሳምንት ሸገር ከተማ አለም ገና በሚገኘው የፋብሪካው ቅጥር ግቢ ውስጥ ባለሀብቱ እራሳቸው ያደራጁት አደጋ መከላከል የሚል ኃይል በማስገባት አምስት ሺህ በላይ የሚሆኑ ሰራተኞችን ስልክ እየፈተሹ እንደነበር ዘግበዋል። ሁሉም ሰራተኛ ታግቶ ስልኩ እየተበረበረ ቆይቷል። ፍተሻውን የሚያደርገው የመንግስት አካል አይደለም፤ ባለሀብቱ አቶ ጸጋዬ ደበበ በግል ያደራጇቸው አደጋ መከላከል የሚባል ኃይል ነው። ፍተሻውን በየቀኑ የተደረገ መሆኑንም ዘገባው ጠቁሟል። ይህ በእንዲህ እንዳለ በደረሰበት ድብደባ ከፍተኛ የጀርባ አጥንትና የነርቭ ጉዳት ያጋጠመው ወጣት መንክር የዛሬ ሳምንት ቅዳሜ በነበረው ጋዜጣዊ መግለጫ ላይ ሕክምና እየተከታተለ እንደሆነና ወጪውም በፋብሪካው ባለቤት እንደተሸፈነ ቢገልጽም ይህ ሐሰት መሆኑን ሰምተናል ሲል ሚዲያው ዘግበዋል። ወጣቱ ዜናው ከወጣ በኋላ ባሳለፍ ነው፣ ሳምንት አጋማሽ አዳማ ከሚገኝ የጸበል ቦታ በቀጥታ ተፈልጎና አዳዲስ ልብስና ጫማ ተደርጎለት እንዲሁም አዲስ ዊልቸር ቀርቦለት ጋዜጠኞች ፊት መቅረቡ ታውቋል። ለዚህ አገልግሎት የሚውል ዊልቸር የፋብሪካው ንብረት በሆነው ሮዳስ ቀለም መኪና ሲጓጓዝ የሚያሳይ ምስልም ተለቋል። በአሁኑ ሰዓት ወጣቱ ከህክምና ቦታ ወጥቶ ወደ መቄዶንያ መግባቱም ታውቋል። በሌላ በኩል ዳለቲ ላይ 42 ፉሪ 17 እንዲሁም ገላን ጉዳ ኬንታሪ 13 የቀድሞ የድርጅቱ ሰራተኞች ታስረው እንደሚገኙ ሚዲያው ከጸጥታ አካላት አረጋግጫለሁ ብሏል። እስር ቤት ሆነው ድረሱ እያሉ ነው። እኛ ግን እጃችን ታስሯል፣ ምንም ማድረግ አንችልም ያሉት አንድ የመንግስት ፀጥታ አካል ሁኔታውን ብዙዎችን እያሳዘነ እንደሚገኝ ያስረዳሉ። የታሳሪዎቹ ስም ዝርዝርም ጉደታ አበበ፣ ፍራኦል ከበደ፣ ሃይማኖት ጌታቸው፣ መታፈሪያ ደስታ፣ ጥላሁን ማስረሻ፣ መዝገበ ተክለማርያም፣ ተመስገን ታከለ፣ አቤል ግርማ፣ ፍጹም የውኋላ፣ ጁሀር ሐሰን፣ ማቴዎስ ጋምቴሳ፣ ደምስ ፈይሳ፣ ሀብታሙ አያሌው፣ አስናቀ ክንፉ፣ ናደው ሙሉ ጌታ፣ ክሩቤል ጥጋቡ፣ ሀብተማርያም ወዜ፣ ኃይሌ ነጋሽ፣ መለሰ ሁሩማ አስፋው ዋጋሪ ገመቹ ደበላ ተካልኝ ነጋሳ ገነነ ፍቃዱ አብርሃም ተፈሪ ገብረመድህን ነጋሽ አዲስ ዓለም ምህረት ቴዎድሮስ ጸጋዬ ከበደ ከተማ ብዬ ገበየው የአባት ስም ያልተገኘላቸው ሌሎች ታሳሪዎች ደግሞ መንሱር ከበደ አብቲ መሳይ ፍቅርተ ጅፋር፣ ሰለሞን አብርሃምና መሳፍንት ናቸው። ወጣት ኩታታ አበበ የሮዳስ ቀለምና የሱፐር ፋይበር ውሃ ማቅረቢያ አምራች በሆነው በሱፐር ደብልቲ ድርጅት ውስጥ ከአመታት በፊት ይሰራ ነበር። እና የድርጅቱ ባለቤት አቶ ጸጋይ ደበበ ወጣት ጉታታ ከድርጅታቸው ከወጣና ሌላ ተመሳሳይ ምርት የሚያመርት ፋብሪካ መስራት ከጀመረ ከሁለት ዓመት በኋላ 1.3 ሚሊዮን ብር የሚያስወጣ ቀለም ከለከለኝ በሚል ከሰሱት። የአይን እማኞች እንደሚሉት ወጣቱ ለመጀመሪያ ጊዜ ከመኖሪያ ቤቱ የተወሰደው በድርጅቱ የግል ተሽከርካሪ ዶልፊን መኪና ነው። ለክሱ ምንም የጽሑፍ ማስረጃ አልቀረበም ነበር። ፍርድ ቤት በ10 ሺ ብር ዋስ ይውጣ ሲል ፖሊስ አይ ሌላ ክስ አለበት ብሎ መከልከሉን ጉዳዩን የሚያውቁት ይናገራሉ። በሌላ ክስ የሶስት 3 አመት ሰባት ወር ተፈርዶበት በይግባኝ ፍርድ ቤት ነጻ እንደለቀቀው ነገር ግን ጉታታ ከማረሚያ ቤት ሊወጣ ሲል የፉሪ ፖሊሶች ከማረሚያ ቤቱ በር ላይ በሌላ ክስ ትፈለጋለህ ብለው ማሰራቸው ታውቋል። በድጋሚ በአራተኛ ክስ ለ11 ወር ተፈርዶበት ጊዜው አጠናቆ ሊወጣ ሲል አይ አሁንም ሌላ ክስ አለ ተብሎ ዳግም ከእስር እንዳይወጣ ተደረገ። አሁንም አምስተኛ ክስ ቦታ በመቀየር ገላን አካባቢ ተከፍቶበት እስር ላይ እንደሚገኝ ታውቋል። ከዚህ ጋር በተያያዘ ባለቤቱም ታስራ እንደነበር፣ አሁን ላይ ለደህንነቷ በመስጋት ተሸሽጋ እንደምትገኝ አንዳንድ ምንጮች ያስረዳሉ ሲል ሚዲያው ዘግቧል። ይህ ሁሉ ሲሆን ወዳጅ ዘመድ፣ የህግ አካላት ጋር እንዲሁም ኢቢሲ እና ፋናን ጨምሮ ወደ ሚዲያዎች ቢሄዱ ምላሽ ሳያገኙ እንደቆዩ ታውቋል። የወጣት መንክር ጥጋቡ ታሪክ ደግሞ በሱፐር ደብልቲ ረዘም ያለ ጊዜ ከሰራ በኋላ 500 ሺህ ብር ጎሎ በሃል ይባላል። ከዛም የገንዘቡ መጠን ተቀይሮ 2 ሚሊዮን ብር ስለጎደለ ክፈል ተብሎ ይያዛል። ከተያዘ በኋላ ከባድ ድብደባ ሲደርስበት አምልጧቸው ባህር ዳር ሄዶ ተሸሽጎ ነበር። ይሁንና የድርጅቱ ባለቤት ሂድና የምትኖረውን ባለቤቱን በወታደር አሲዞ ወደ አዲስ አበባ አስመጣት። ይህን የሰማው መንክር ከባህር ዳር ተመልሶ ባለቤቴን ልቀቋት እኔን የፈለጋችሁትን አርጉኝ በማለት እጁን መስጠቱን ጉዳዩን የሚያውቁት ይናገራሉ። በዚህ ጊዜ በደረሰበት ከፍተኛ ድብደባ የጀርባ አጥንቱ ከፍተኛ የነርቭ ጉዳት እንደደረሰበት ታውቋል። ከዚህ በፊት እንደተዘገበው ጉዳቱ ለመዳድ ምናልባት ከአስር ዓመት በላይ ሊፈጅ ይችላል። የዛሬ ዓመት ገደማ ይህ ከፍተኛ ድብደባ የተፈጸመበት መንክር መጀመሪያ ሆስፒታል ገብቶ የነበረ ሲሆን ከዛ በመውጣት አዳማ ጸበል ሲጠመቅ መቆየቱም ታውቋል። መረጃው መውጣቱን ተከትሎ ግን ድርጅቱ ባለቤት አቶ ጸጋዬ ወጣቱ ያለበትን ቦታ በማፈላለግ መሰረት ሚዲያ ላይ ክስ ልንመሰርት ስለሆነ በመስገር አለብህ በማለት እና በገንዘብ በማግባባት ሚዲያ ፊት እንዲቀር መደረጉ ታውቋል። ይሁንና ከጋዜጣ መግለጫው በኋላ ወጣት መንገር ከሆስፒታል ወጥቶ ወደ መቅዶኒያ መወሰዱን ሚዲያው ምንጮች አረጋግጠውልኛል ብሏል። ይሁንና ከጋዜጣ መግለጫው በኋላ ወጣት መንክር ከሆስፒታል ወጥቶ ወደ መቅዶኒያ መወሰዱን ሚዲያው ምንጮች አረጋግጠውልኛል ብሏል። ድርጅት ውስጥ የሰሩ ሰራተኞች ሌላ ድርጅት ሄደው ከሰሩ ከፍተኛ ችግር ውስጥ እንደሚገቡ ሰራተኞቹ ደጋግመው ያነሳል ይደርሳሉ። ክስ እንኳን ሲመሰረት እዛው ድርጅት ውስጥ ተመሳስሎ በሚሰራ ዶኩመንቶች ነው። ምስክር ሆኖ የሚቀርቡት ደግሞ የራሱ የድርጅቱ ሰራተኞች ናቸው። እዚህም ከሶስት ሺ ብር ጀምሮ እስከ 20 ሺ ብር ይከፈላቸዋል። በዚህ መልኩ ወጣቱ አበሳውን እያየ ይገኛል በማለት የሚናገሩት አንድ የቀድሞ የተቋሙ ሰራተኛ ናቸው። ከዚህ ጋር በተያያዘ ባለፈው ሳምንት ቅዳሜ ጋዜጣዊ መግለጫ ላይ ተገኝተው የነበሩ ጋዜጠኞች ሰኞ የአበል ገንዘብ ይገባላቸዋል ተብለው የነበረ ቢሆንም በሁለት ቢላ የሚበላ ከውስጣችሁ አለ በማለት ክፍያውን መከልከላቸው ታውቋል። በዚሁ ዙሪያ ሚዲያ ደረሰኝ ደረሰኛ ያለውን የአንድ ተሳታፊ ጋዜጠኛ ትዝብትም እናካፍላችሁ። እለቱ ቅዳሜ ማለዳ ነው። እስጢፋኖስ ቤተክርስቲያን ፊት ለፊት ከሚገኘው ማሪዮት ሆቴል ጎን ሚኒባሶች ተደርድረዋል። መኪኖቹ ጋዜጠኞችን ሸክፈው ወደ ዓለም ገና ለመክነፍ ቋምጠዋል። በሱፐር ደብል ቲ ጀነራል ትሬዲንግ ስምር የተሰጣቸው አስተባባሪዎች ወደ ሚኒባሶች የሚገቡ ጋዜጠኞችን ይቆጥራሉ። አስተባባሪ ተብለው ከተመደቡ ሰዎች ውስጥ ዋልተ ንጉስ አብነህ አንደኛው ነው። በማህበራዊ ሚዲያ ላይ ጋዜጠኛ ሆኖ እየሰራ በመገኘቱና ለአቶ ጸጋዬ ደበበ የተወሰነ ስላለው የማስተባበር ኃላፊነቱ ተበርክቶለታል። ሌሎችም የድርጅቱ ሰራተኞች በዚሁ የማስተባበር ዘመቻ ውስጥ ሁነኛ ተሳታፊዎች ናቸው። እኔ ከተመደብኩበት ሚዲያ ለዚህ ስራ እንድንቀሳቀስ መመሪያ ሲሰጠኝ ሁለት ልብ ሆኜ ነበር። አንዱ ይህ ተቋም በሰራተኞች ላይ የሚፈጽመው እመቃና በደል ሀገር ያወቀው ፀሐይ የሞቀው ጉዳይ መሆኑን ግምት ውስጥ አስገብቼ ከዚሁ ጉዞ ለመቅረት ግማሽ ልቤ ወስኖ ነበር። ሆኖም በዚህ ጉዞ ሳባይ የሚኖረው የውሎ አበል ሁኔታ ቀልቤን ስለሳበው ለመጓዝ ልቤ ተነሳሳ። ከዚያም ከምኖርበት ሰፈር ወደ ማሪዮት ሆቴል አካባቢ ሄድኩኝ። ከዋልተ ንጉሥ ጋር ሰላምታ ተለዋውጪ ወደ ተመደበልን አንደኛው ሚኒባስ አመራው። ሚኒባሱ በጋዜጠኞች ተጠቅጥቋል። ካሜራ የታጠቁ የአሻም እና አርሲቲቪ ሰራተኞች ከነ ጋዜጠኞቻቸው ይታያሉ። የራዲዮ ጣቢያዎች ሪፖርተሮችም አሉ። በማህበራዊ ሚዲያ ላይ የሚጽፉ ግለሰቦችም አልጠፉም። ይህ ሁሉ የሚዲያ ሰራዊት ነው እሳት ማጥፋት ስራ ላይ የተሰማራው። ጉዞ ወደ አለም ገና ተጀመረ። አለም ገና ስንደርስ አለም ሆቴል ጋር ሚኒባሱ ቆመ። እኛ ብቻ ሳይሆን ሁለት ሚኒባሶች ቦታቸውን ያዙ። ከሚኒባሱ ወርደን ወደ ሆቴሉ የውስጥ ምግብ ቤት ዘለቅን። አረፍ ከማለታችን ጾመኛ መሆን አለመሆናችንን ተጠየቅን። እንደማን ጾም ስንነግራቸው በደቂቃ ልዩነት ዱለትና እንቁላል ፍርፍር መጣልን። ለስላሳም ተሰጠን። ምግቡን እያጣጣምን ለስላሳውን እየጠጣን ሳለ ከፊት ለፊታችን ታዋቂ ቲክቶከሮች አየን። አንደኛው ቲክቶከር ያያ ዘልደታ በመባል የሚታወቀው በኦርቶዶክስ ቤተክርስቲያን ጉዳይ ላይ ግንባር ቀደም ተሳታፊ የሆነ ግለሰብ ነው። አሃ፣ ያያ ዘልደታ አለ። ጥሩ አበላለ ማለት ነው አልን። ከቁርስ በኋላ ከሆቴሉ በስተጀርባ በብዙ ሜትሮች ርቀት ላይ ወደሚገኝ የሱፐር ደብልቲ ፋብሪካ ቅጥር ግቢ አመራን። የፋብሪካው ግቢ በር ወለል ብሎ ሲከፈት የመጽሐፍ ቅዱስ ጥቅስ በየአቅጣጫው ተሰቅሎ ጠበቀን። ከሚኒባሱ ወርደን በአስተባባሪዎቹ መሪነት ወደ ተዘጋጀው መድረክ አቅራቢያ አወሰዱን። መስታወት በመስታወት የሆነች ጠባብ ክፍል ውስጥ አስገብተውን ተቀምጠን ለትንሽ ደቂቃ እንድንጠባበቅ ተነገረን። በመጨረሻም የኩባንያው ባለቤት አቶ ጸጋየ ደበበ በበርካታ ሰዎች ታጅበው መጡ። ንግግራቸውን ጀመሩ። ይህ ክፍል የኔ ቢሮ ነው። ማንም ይሁን ማን ከፍ ዝቅ አይልም። እዚህ ነው ስራዬን የምሰራው። በአንድ ጥግ መጡ ዋንጫዎችና ሰርተፍኬቶችን ገርመም አደረጉና፣ ከጋዜጣዊ መግለጫው በፊት ፋብሪካውን መጎብኘት አለባችሁ፣ ጊዜ ሳንፈጅ ወደ ጉብኝቱ እንሂድ አሉና ፊት ለፊት እየመሩ ማስጎብኘት ጀመሩ። በየክፍሉ በየማምረቻ ስፍራው ተመርጠው የተቀመጡ ሰራተኞች ነበሩ። ንግግር ይችላሉ የተባሉ እነሱ የተወሰኑ ነገር ሲናገሩ አቶ ጸጋይ ጣልቃ ይገቡና ነገሩን ያሳፉታል። እንዲህ እያልን የተወሰነውን የፋብሪካ ክፍል ጎበኘን። በዚህ ጉብኝታችን ላይ ሁለት ነገሮች ታዘቡ። አንደኛው አቶ ጸጋይ በንግግሮቻቸው ጣልቃ የሚያስገቡት የእግዚአብሔር ስም የተመሰገነ ይሁን የሚል ቃል ነው። እንደ ዛሬው ቀን የእግዚአብሔር ስም በባለ ሀብት ዘንድ አልተመሰገነም አልኩ በልቤ። በተቋማቸው ውስጥ ብልሹ አሰራር ወይም የስነ ምግባር ጥሰት የፈጸሙ ሰራተኞችን ተቀጣሪዎቻቸው እንዲጠቁሙና እንደየጥፋቱ ደረጃ ታይቶ ለጠቋሚዎች ከአንድ ሺህ እስከ ስድስት ሺህ ብር እንዲሸለሙ የሚያነሳሳ ጽሁፍ የለጠፉ ሰው በውኑ የእግዚአብሔር ቃር ተረድተውታልን? አይመስለኝም። ሲቀጥልም ማስቲካ ላላመጠ ስልክ ላወራና ሌሎች ጥሰቶችን ለፈጸመ ሰው በሺ ብሮች የሚገመት ቅጣት ከደሞዙ ላይ በመቁረጥ መፈጸም አግባብነቱን ምን ያህል አዋጭ እንደሆነ መረዳት አያዳግትም። የህግ ባለሙያዎችን በጉዳዩ ላይ አስተያየት ቢሰጡበት መልካም ነው። እንደኔ አመለካከት ግን አክሳሪ አሰራር ነው፣ ሰራተኞች በትጋት እንዳይሰሩ የሚያደርግ። የደህንነት ካሜራዎችን የሚቆጣጠር ክፍል ጋር ደረስን። አንዲት ሰራተኛ እንድትናገር አቶ ጸጋዬ እድል ሰጧት። በኃይል ትናገር ጀመር። ከአራት መቶ በላይ የደህንነት ካሜራዎች በግቢ ውስጥ ይገኛሉ፣ የትኛውንም እንቅስቃሴዎች በካሜራዎቹ እንቆጣጠራለን እያለች ቀጠለችና መሰረት ሚዲያ ለምን የድርጅታችንን ስም እንዳጠፋ አውቃለሁ የፕሮሞሽን ጥያቄ አቅርቦ ተቀባይነት ስላላገኘ ነው በንድት የውሸት ዜና የሰራው አለች። አቶ ጸጋዬ ከእሷ ተቀብለው የራሳቸውን ሀሳብ ከጨመሩ በኋላ ወደ ሌሎች የስራ ክፍሎች ለጉብኝት ተጓዝን። ለሰዓታት ከአቶ ጸጋዬ ጋር ስንኳትን ቆየን። በመጨረሻም መባዘኑ አበቃና ወደ ጋዜጣዊ መግለጫው አመራን። ስለ ጋዜጣዊ መግለጫው ይዘት የምናገረው ተጨማሪ እሴት ያለው መረጃ የለኝም። ነገር ግን የመድረክ አስተዋዋቂው ለሁለት ጋዜጠኞች ብቻ የጥያቄ እድል እንደሚሰጥ ቢናገርም የትኛውም ጋዜጠኛ ለጥያቄ እጁን አላነሳም። በጥቅሉ የነበረው ጉብኝትም ሆነ የአቶ ጸጋይ ገለጻ የሚያሳብቀው ነገር ቢኖር በመሰረት ሚዲያ በኩል የተሰራጨው መረጃ ትክክለኛ መሆኑን ነው። ከንግግራቸውና ከእጅ አወነጫጭፋቸው አንጻር አቶ ጸጋይ ስሜታዊነት ይንጸባረቅባቸው ስለነበር ምናልባት ለምን ተጋለጥኩ የሚል ቁጣ በውስጣቸው ይንተከተክ እንደነበር ገምቻለሁ። በሌላ በኩል ምስክርነት የሰጡ ሰራተኞች ላይ የሚስተዋለው የመገደድና የፍርሃት ስሜት ጥርጣሪያችንን የጨመረ እንጂ የቀነሰ አይደለም። ዥንጉርጉር የወታደር መለዩ የለበሱ የፋብሪካው ዋርድያዎች እኛን እየተከተሉ እግር በእግር የምናወራውን ነገር ሁሉ ለማዳመጥ የነበራቸው ጉጉት በጣም አሰቃቂ ነበር። ሁሉም ነገር ተጠናቆ ዓለም ሆቴል ገብተን ምሳችን እየበላን ሳለ አስተባባሪው ዋልተ ንጉስ አብነህ መጣና ወደ አንድ መነጽር ያደረገ ጸጉሩን እንደ አቤሴሎም የሚያዘናፍል ባለ ሀብት ሰው ጣቱን ቀስሎ፣ ክፍያውን እሱ ይጨርሳል፣ እናንተ አታስቡ፣ ሰኞ ይከፈላችኋል አለን። ውስጣችን በተስፋና ስጋት ተሞላ። ተስፋው ሰኞ ብሩ ወደ አካውንታችን ለማስገባት ሰዎቹ ይተጉ ይሆን የሚል ሲሆን፣ ስጋቱ አጠቃላይ ለክፍያ የተመደበው ብር ዋልተ ንጉስ አፍኖ ይዞ በኋላ ላይ በጓደኞቹ ብቻ ከፍሎ እኛም ቢትሆንስ የሚል ነበር። ለቲክቶከሮቹ ያያ ዘልድታና ለጓደኛው በነፍስ ወከፍ መቶ ሺህ ብር እንደተከፈላቸው ስለሰማን ተስፋችንን ሙሉ በሙሉ አልቆረጥንም። ለኛም ይዘንባል በሚል ፈሊጥ በዚህ የስሜት ሁኔታ ውስጥ ነበር ወደ አዲስ አበባ የተመለስነው። የሆነ ሆኖ የአንድ ቀን ልፋታችን እንዳልሰመረ እንኳንኛ እናንተም ጭምር የታዘባችሁት ነው። እውነት ጉልበቷ አይበገርም፣ ጥልቀቷ የማይመተር መሆኗን ያሳየ ክስተት ነው። በእርግጥም ማስተባበያውን ማስተባበል አይቻልም።